አሰላሙ አሌይኩም ረህመቱላሂ ወበረካቱ። ውድ ነው የተከበራችሁ የቻናሌ ቤተሰቦች እንደት ናቸው? ወደ ሀገሬ ልጆች፣ በያላችሁበት አለም ዳርቻ አላህ አላህ አላህ ወቶ ተመቅረት መቅረት ይጠብቀኝ አላህ ይጠብቃችሁ። ያሰባችሁትን አሳፍታችሁ በስደት መታችሁ። አላህዬ ያሰባችሁት ተሳፍቶ ለሀገራቸው ያውቃችሁ ወቶ ተመቅረት አላህ ይጠብቃችሁ ከድንገተኛ አደጋ አላህ ይጠብቃችሁ ወገኖቼ፣ ሙስሊም ክርስቲያን ወገኖቼ፣ ሰላማችሁ ይብዛ። ይቺ ልጅ እንግዲህ በስደት ላይ መታ ነው። በነገራችን ላይ አሁን አሁን አሁን የሚመጡት ህፃን ህፃን ህፃን ልጆች ናቸው። በቃ የሚደርስባቸው ጭንቀት አይችሉም። በቃ ኃላፊነታቸውን ሳይወጡ ነው እናትና አባታቸውም በቃ ያለ ንብረታቸውን ሽጠው ወይንም ተበድረው ወደ ስደት የሚልኳቸው ማለት ነው። ሄዳ ሰርታ ተብላ እነሱም እዛ ሁነው ከሌ ሄደች ሲሉ እኔ የምሄዳለሁ ነው። ግን ድካሙን ተአቡን መከራውን በቃ እዛ ሁነው አያየውትም። እዛ ሀገር ሲመጡ ነው በስደት ላይ ሆነ ነው ሁሉም ነገር ከባድ እንደሆነ የሚያውቁት። አሁን ይች ልጅ እንግዲህ ምን እንደደረሰባት አላሁ አለም። ያመጣቻትም ሴትዮ እንግዲህ አውጥታን የጣለቻት ሳለንትን ተነረህራሄ የሰው ልጅ እንግዲህ ማባረፍ ወላሂ። እና የሆነ ወንድማችን እያንሸራሸረ ነው ሰሞኑን። እስኪ ያለችበት የሚባል ቦታ ነው ያለችው እያለ ነው እንግዲህ። በየአገሩ ተበትነናል። ያው በየአገሩ በአረብ ዓለም ላይ እንግዲህ እየተበተነ ነው ያለ። ነው ብቻ በድላላም በህጋዊም በቃ በማንኛውም ነገር ህዝባችን እየተሰደደ ነው ያለው። ሴት ወንድ አይልም። አገሩ ላይ ሰርቶ መብላትን መኖርን በቃ ከብዷል። ሀገራችን በጣም ከብዷል። መንግስታችንን መንግስታችን መንጃ በሰው ላይ እያቾፈነ ያለው ይሄን ያህል ደግሞ አሁን አዲስ ያመጣው ቀራር ደግሞ ምን ይላል? ይሄን ያህል ስንት ሺህ ብር ነው አንድ ዛሬ የእንትን መግዣ ይለላችሁ። ያንን ብር ከየት አምጥተውን አንዴ ሰው? አረ በጣም እኔ እንጃ ወላሂ ስብሐነከ ያረቢ። ግማሹ በጦርነት ግማሹ እኔ እንጃ በቃ ሰው ልጅ መቋቋሙን ያቃተውና የመጨረሻው ዘመን ነው ያለ ነው። አላህ ይድረስላት፣ አላህ ይድረስላት። ተባበሩኝ እያለ ነው ወንድማችን። እስኪ የምታውቁ ማለት ነው ወላሂ ቤተሰብም ካላት መናገር አትችልም። አገሯ የት እንደሆን መናገር አትችልም። ማለ ሰውየው ሲናገር ማለት ነው የት ሀገር እንደሆነች ተየት እንደመጣች መናገር አትችልም። እንግዲህ አንድ ሰው ክልሉን እኮ ካልተናገረ ቤተሰቦቹን የስልክ ቁጥር ምናምን ካልተናገረ እንዴት እንዲታወቅ ይችላል? እንዴት ይታወቃል? ወገኖች ማለት ነው የእኛ መለያችን ያው እራሳችንን ሰላም ሁነን ስንገባ ነው ሀገራችን እኮ በሰላም የምንገባ አይደለ? አለበለዚያ ሁሉም ከንቱ ነው የሚሆንብን። ያላወቅነው ነገርን ይዘን ብንጓዝ በቃ መናገር ግድ ይላለ። ካልተናገርን ያን ነገር ልናቅ አንችልም። አላህ እንደው በራህመቱ በዝነቱ ይድረስላት። ትንድ አይነት ሙሲባ። አላህ ይጠብቃችሁ፣ አላህ ይጠብቀኝ። እንደው በሰላም ሞታችሁ በሰላም ለሀገራችን ለቤተሰቦቻችን አምላህ አገናኘኝ። ሞትም ሰርግም በአገር ላይ ነው የሚያምረው። አሁን እዚች ላይ ተጠይቋት የት ነው ሀገር ይዝም፣ ምግብ ዝም፣ በቃ ምንም አትናገርም። እንግዲህ ምን አይነት ጭንቀት፣ ምን አይነት ሴትዮዋ፣ ምን አይነት መከራ እንደደረሰባት ምንም የሚታወቅ ነገር የለም። የሚያውቀው ብቻ እንድረብ አለሚን ነው። እና ይችን እህታችንን የምታውቁ ላይክ ሸር እያደረጋችሁን ለቤተሰቦቿ አድርሱ ማለት ነው። እና እንተ ደጋግ ኢትዮጵያውያን አላችሁ፣ እና መልካም መልካም ሰዎች አላችሁ። አላፊነታችሁን ተወጣችሁ፣ ለሰው ኑሩ፣ እስኪ ለሰው ኑሩ። ማሻአላህ ባረከላህ መልካም መልካም ሰዎች አላችሁ። መልካም ይችን ምድር ሲያልቅ አላህዬ፣ መጥፎ ሰዎች እንዳሉ መልካም ሰዎችን ህልቆልናል። በእነዚያ ምክንያት ይችን ልጅ አገሯ ገብታ ተቤተሰቦቿ ጋር እንደው እሷ ባትናገር ከሌ ነው ብላ ባትናገር፣ አገሬ ዝ ነው እናቴ እስች ትባላለች አባቴ ይሄን ይባላል፣ ስሙን ባትናገር ወይም ባታቅም ቤተሰቦቿ ልታውቋት ትችላላችሁ። እናንተ እህት ወንድማጎት ማጎት ዘመድ እናት አባቴ ያው ያውቃሉ አይደለ? እሷ ባትናገር እንግዲህ፣ አንድ ሰው አንድ ህብረቱ ተተዘጋ ወይም ህክምና ተደርጎላት ልትናገር ትችላለች። የእኔ ከርታታ የኔ ሚስኪን ያልፍልኛል ብላት ሀገሯ ወጥታ በጣም እንደ አይነት ሙሲባና አደጋ ሲደርስ በጣም ከባድ ነው፣ ወላሂ ከባድ ነው፣ ወገኖቼ ከባድ ነው። አላህዬ የ ከእንደዚህ አይነት ሙሲባ አላህ ጠብቋችሁ፣ በሰላም በደስታ ሰርታችሁ ለሀገራችሁ ያብቃል፣ ያብቃኝ፣ ያብቃችሁ። እህት ወንድሞቼ ነገ ዛሬ በዚህ ሰዓት ምን እንደሚከሰትብን አናቅም እኛ ዛሬ ቅዋለን፣ ገንዘባለን ብለን ልንመካ እንችላለን። ላኪን አላ ስቶራ ላና ሰው ተንሸራቶ ወርቆ ብዙ ነገር ረ በደቂቃ በሰከንድ ውስጥ የምትመጣብን ነገር አናቅም። እና አላ ይጠብቀን እንደዚህ አይነት ሙሲባ አላ ይጠብቃችሁ ይጠብቀኝ። እንእንጃ ጤናነው የመስለ ነገር የለም ዋናው ጤና ነው። ወላ አላህ ላሳካለት አላህ ላሳካለት የመጣበትን አላማ አሳክቶ ኩንትራቱን ጨርሶ ቤተሰቦቹን ለውጦ እሱን ተቀይሮ ማንኛቸውም እህታችን ወይም ወንድማችን አገሩ ቢገባ በጣም ሁሉም ተደሳች ነው። በቃ ያቀደውን አንድ ሰው ሀገሩ ይሰደድ የሆነ አላማ አለው። በቃ አላደል የምናስተካክላት አላማ አለ፣ ያ ቤት ለመስራት ተነበረችን ጎጆ ቤት፣ ሌላ ቤት ለመስራት የሆነ ደግሞ ሌላ ተንቀሳቅሰን የምንኖርባት የሆነ ወረት ነገር ፈልገን ነው በሰው ሀገር ዝም ብለን ቁጭ የምንለው። ግማሽ ወንድሞቻችን የዳቦ መግጃም ሆነ ተንቀሳቅሰው የሚሰሩባት መኪና ለመግዛት ወዘተ ብዙ ነገር አዱኒያ ትጠገብን፣ ብቻ በነገራችን ላይ ማለት ነው። ያ ደግሞ ታልተሳካ ጤና ነው እንደው ጤና። በዚህ ነው መግቢያ በዚህ ነው መውጫው፣ ጠይቆ በየት ነው በቃ ጠይቆ መግባት ትልቅ ነዓማ ነው። ወላ ሀገራችንን ስንገባ አሁን ይቺ ልጅ ባህር ግቢ በቃ እኔ እንጃ። በቃ ምንም ምግብ ማትበላ እህል ማትጠጣ ውሃ ማጠጣ ምግብ ማትናገር ማትጋገር ከሆነች በጣም አስቸጋሪ ነው። ወላይ ከእንደዚ አይነት ሙሲብ አላህ ይጠብቀን፣ አላህ ይጠብቀን። ብቻ ግማሾቹ እኔ እንጃ፣ ይሄ ስደት አገራችን፣ ይሄ ሁሉ ምንድነው? የሀገራችን ሴት ልጅ ታገሯ መሰደድ የለባትም። ሴት ልጅ በቃ የቤት እመቤት ሆና ጥሩ ዜጋ የምትፈጥር በቃ ያው አላህ ስብሃነወተዓላ ነው ሁሉን ነገር እንዲከልቅ የሚያደርገው ግን ሰበብ ነው። በቃ አላህ እንደዛ አድርጎናል። ሴት ልጅ ለቤት ናት። በቃ ደጋግ ልጆች ዘርን ለማባዛት በቃ የቤትን መቤት ሆና ባሏን ልትካድም ልጆቿን ልታሳድግ ነው እንጂ ስደት ተሰዳ ልጆቿን እያስለቀሰች ቤተሰቧን በትና ሴት ልጅ እኮ ስቃዋ በዛ። በዛ ላይ አሁን ይችል እኔ እንጃ በምን እንደመጣች በባህር ትምጣ በህጋዊ ትምጣ ፓስፖርቱ አይት እንደሆነ ማን እንደሆነች በቃ ምንም ሊታወቅ አልቻለም። ወይም ፓስፖርቱ እጇ ላይ ቢኖር ይታወቃል፣ ቀበሌዋ፣ አካባቢዋ ከየት እንደመጣች ይታወቃል። ግን ከለላትስ ምንም መለያ ነገር ከለላት በጣም አስቸጋሪ ነው። አላህ ይድረስላት፣ አላህ ይድረስላት፣ አላህ ይድረስላት። ሌላ ምን ይባላል? እኔ ሌላ ምንም ከሰውም በላይ አላህ ወኪል ህልቆላት ለሀገሯ ያብቃት ለቤተሰቦቿ። ወይንም አላህ አይቸግረውም። አላህ ስብሓነሁ ወተዓላ ሰበብ እንደው አንዱን ልኮላት ታክማ ተሽሏት ሰርታ ለቤተሰቦቿ ለራሷ ተለውጣ እትገባላህ። ምንም የሚቸግረው ነገር የለም። ምን የሚባል ነገር አለ፣ እግረ ገጭን ካለ እግረ ወፍራም ይሞታል ይባላል። የሰው ልጅ ስለታመመ ወይንም ስለከሳ ወይንም እንትን ስላለ አይሞትም። ግን ያው ቀን የደረሰ ቀን አይቀርም። ሁሉም ነገር ማለት ነው ሰበብ ነው እና እስኪ ሸራ አድርጉ ለዘመዶቿ ሙኪ ሊደርስ ይችላል። እናንተም ሁሉም ወንድማችን እየተማጸነ ነው። ሸራ አድርጉ እስኪ። ማንም አታቅም። እኔ የኛ ዘምርናት እዚህ ክልልናት ክልል ናት። ያው ሀገራችን የብሔር ብሔረሰቦች ሀገር ናች። የትኛው ክልልም እንደሆነች በየትኛው እንደሆነች ታልተናገረች አታቅም አሁን እኛ ማንኛችንም ሀገራችን ስንሳፈር ወደ ክልላችን ነው በቃ አታ ትራንዚት እኳ ቢሆን እንዴት ነው ተጠባባቂ እኳ ብንሆን አውቀን ነው በየት ነው መግቢያው በየት ነው በዝ ነው በዝ ነው የከሌ በዝ ነው ብለን ጠይ ለምን ጤናማ ስለሆን ጤና ከሌለን ግን ማን ነው ያንን ነገር የሚያደርግላት ዝም ብላ እኮ ነው አዑዝ ብላ አላሁም ስተአን ያረብ ጌታ እንደዚ አይነት ሙሲባ ጠብቀን አላህ ጠብቀን የአላህ በረህመትህ በዝነትህ አንተ ጠብቀን፣ እንደ አፍያ ጤናችንን ሙሉ እንዳረከን። ሞት አይቀርም እና ከዚች አዱኒያ ላይ እንጂ እንዲ ራስን ስቶ የአላህ አላህ ጠብቀን። ወላሂ ባለፈው እንዲዚህ የሆነች እህታችን ራቁቷን ራቁቷን፣ አላህ እንደፈጠራት አስፋልት ላይ ወጣ። አረቦቹ ሁሉ ይቀርጿታል። ያንን ቢዶ ለመስራት ሸም ያዘኝ፣ ወላሂ ነው የምላችው። አረቦቹ ይስቃሉ። አስፋልት ላይ እየሰወሯት ማለት ነው። እሷ ምንም አልለበሰችም። አላህ እንደህለቃት አስፋልት ላይ ወጣ፣ ድንጋይ ታነሳለች፣ ትወረውራለች። ሁሉ ምንድን ነው የአይምሮ መስሀት ነው እንግዲህ አስቡት። መዳሟን ብታሰቃያት ነው እንደዛ የምታደርገው ማለት ነው እንጂ እኔ እንጃ። ሱብሃነክ ተንደዛ አይነት ሙሲብ አላህ ይጠብቃችሁ። አላህ ይጠብቀን እህቶች፣ አላህ ይጠብቃችሁ ወንድሞችም። ሁላችንም እንደው ሱበራህመቱ በዝነቱ ለሀገራችን ያውቃን በሰላም በደስታ ይችን አዱኒያ ስንኖር፣ አላሁማ እንዳማረብን አላህ ስትራርጎን በቃ ምንሄድ አላህ ያድርገን፣ ያ ረብ አላህ ይስቱራ ሌና እሱ ይሰትረን እሱ ይጠብቀን እሱ ይሸፍነን እሱ ይወከለን። ከእናትም ከአባትም ቅርብ የሆነ ጌታ እንደ አላህ ስብሓነሁ ወተዓላ ነው። በዚች ምድር ላይ ከሌም በሉት ከሌም ሰበብ ነው የሚያደርገው እንጂ ሰው ሰው ነው። እና ያው ለሰው ልጅ ሰው ያስፈልጋል። በዚች ምድር ላይ ይህለቃል ልንጋደድ፣ ልንዋዋል አንዱ ለአንዱ ልንተዛዝን ነው አይደል የፈጠረን። ግን አሁን ጊዜ ጭካኔ፣ አረመኔነት ነው ሁሉም ሰው ላይ ቅናት፣ እስድና በቃ ይሄ ነው ያለው ጥላቻ። አላህ ያንን ነገር ያንሳልን። ሰው ለሰው መድኃኒት ነው እና ያው ሰበቡና ድረሱ አላህ ይጠብቃችሁ። ደግሞ ሁሉን ነገር የሚያስተካክለውና የሚያሳካው እሱ ነው፣ ፈጣሪ ነው የሚያሳካው ተፈጣሪ ውጭ ማፊ ሸይ ወላ። እኔ አሁን እዚ ማንኛችንን ብንሰራ ርዝቃችንን ተተቆረጠች፣ ሁሉም ሰው ቢያለቅስ ቢወድን አንድ ቀን አናድርም። ርዝቃችን በሱ እጅ የሆነ ጌታ ነው እሱ። ቆወውንም አቅሙንም ሰጥቶን ተንቀሳቅሰን እንድንሰራ የሚያደርገን ማለት ነው። እና አልሐምዱሊላ አልሐምዱሊላ፣ ለአላህ ምንም አይሳነውም። ይችንም እህታችንን አላህ አሽሯት ለቤተሰቦቿ፣ ገና ህፃን ልጅ ናት። በነገራችን ላይ አሁን አሁን የሚመጡት በጣም ትናንሾች ናቸው፣ በጣም ወላሂ ትናንሾች ልጆች ናቸው እየመጡ እኔም በትንሽነት ነው የተሰደድኩት። ግን በጣም እየተሰደዱ ያሉት አሁን ወይ አንዲት አረብ ትብቂት ለአብ መላሀይ ትላታለች። ወላሂ ያን የራሳቸውን ኃላፊነት እንደ ተትምህርት ገበታቸው እያቋረጡ የሚልኩ እናትና አባቶች። እኔ በነገራችን ላይ አንድ ትምህርት ቤት ልጆችን ላደርስ እየሄድኩኝ እና ጽዳት የምትሰራ ናት፣ ኤርትራዊ ናት። እና ተዓሊ አለች ያለች አንቺ አለች፣ እናትና አባትሽ አሉ አንቺን ላኩሽ አለች። በጣም ትንሽ ነበርኩ ወላሂ። እና እናትና አባትሽ እንደው መርዚ ብሎ አለችኝ። አስታክፍርላ እኔ እንደዛ ስትላቸው በጣም ከፋኝ። እን ለምን ትልብኛል? እሷ ለእኔ ያዝና ነው አንቺን ልከሽ፣ ታንቺ ገንዘብ ይበላሉ ሊበሉ ነው ይላኩሽ፣ አለችኝ። እና እሷ ስለትናደደች ነው ስላዘነች በቃ ቤተሰቦችሽ ታንቺ እጅ ተሰርታ የምትወሰጃትን ገንዘብ ምን አይነት ህሊና ና ያላቸው ይላሉ። እና አሁን ደግሞ የባስ የባስ የባስ ሆነ የባስ ሆነ ወላሂ የባስ የሚመጡት ሕፃን ምንም ኃላፊነታቸውን ሳይወጡ በቃ እንደናት ቤት የእናታቸውን ስራ እኳ አገላብጠው ያልሰሩ ልጆች እዚህ መጥተው ኃላፊነትን፣ ውጪ፣ ውረጂ፣ ተነሺ፣ አምጪ፣ በቃ ጭንቀት ነው የሚይዛቸው ጭንቀት እኛ በንንስ በመጣንበት ጊዜ ኩንትራት አይደለም፣ ቤተሰብ ጋር ነው ያረፍነው። ወር ሁለት ወር ቤት ውስጥ ቁጭ ብለን ቋንቋ ለምደን እንዲስ፣ ኩንትራት አይደለም። እኛ በመጣንበት መምራ ስንወጣ ቤት ውስጥ አረፍ ብለን ሶስት ወር አራት ወር ታልተስማማን ደግሞ በቃ ጀርቢያት ሞክሬ ታልተስማማ አማና መልሽልኝ ልጅን ተብሎ ነው የምንገበው። ኩንትራት እኮ ከባድ ነው። ከዛው መተው ዝ ነው የሚገቡት። በቃ እነሱ ጋር ማለት ነው በዛ ጩኸታቸው፣ የልጆች ጩኸት አንዳንድ ራህመተኛ ሰዎች ከታልደረሱ በቀር ማለት ነው። ጩኸታቸው ብቻ የሚያደናግር ነው እና ከባድ ነው። ሀገራችን ግማሹ በባህር እየመጣ እየረገፈ ነው። ሀገራችን ላይ ምናምን ማንም ሰው የሚቀመጥ የለም በቃ አለቀ። ህዝባችን በጦርነቱ በስደቱ በምኑ እኔ እንጃ። አላህ በቃ ይበለን፣ ሀገራችንን ሰላም አድርጎ በሀገራቸው ላይ የሚኖረው ያደርግልኝ። ላይክ፣ ሸር፣ ሰብስክራይብ አድርጎ ሰበባችንን እንወጣ። ወሰላም አሌይኩም